ክብራትና ክብራን የዴሊ ዜና ቤተሰቦች እንደምናላችሁ፣ ዛሬም ለእናንተ ሳንጨምር ሳንቀንስ ለእናንተ ይሆናሉ ያላቸውን ትኩስ መረጃዎች ይዘን ቀርበናል። በወፍ በረር እንመለከታቸውና በስፋት እንዘግባቸዋለን። ከአውቶቢስ እያስወረዱ ነው በጥይት የመቷቸው። እስካሁን ሶስት ሰዎች ሞተዋል። በስፋት እንመለከተዋለን። በገዛ ቤታቸው በር ላይ ነው ለመኪናቸው ውስጥ የተገደሉት አቶ ግርማ ባልደረቦቻቸው። የህዋህት ቡድን በግዜያዊ አስተዳደሩ ላይ ያነጣጠረ ጥቃት እየፈጸመ መሆኑን ተናግረዋል ደብረ ጽዮን ገብረ ሚካኤል። በኦሮሚያ ክልል እየተወሰዱ ባለው የህግ ማስከበር እርምጃ ዘላቂ ሰላም እያሰፈነ መሆኑን ተናግረዋል አቶ ኃይሉ አዱኛ የዩክሬን ፕሬዚዳንት ቮሎድሚር ዚለንስኪ ወታደሮቿ በሩሲያ ቤልጋዴር አካባቢ እንደሚንቀሳቀሱ ለመጀመሪያ ጊዜ አምነዋል። ደሳለኝ ጫኔና በለጠ ሞላ ሽኩቻቸው ቀጥለዋል። በኦሮሚያ ክልል እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ ነው። አቶ ኃይሉ አዶኛ አዲስ አበባ መጋቢት 3/2017 በኦሮሚያ ክልል ሰላም የመረጡት ታጣቂዎች ከመቀበል ጎን ለጎን አማራጭ ባልተቀበሉት ላይ እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ መምጣቱ የክልሉ ኮሚኒኬሽን ቢሮ ኃላፊ አሉ አዱኛ ተናገሩ። የክልሉ የተገኘ ያሉ ሰላም ተቋርጦ የነበረው የልማት ፕሮጀክት ዳግም እንደሚጀመርና ህዝቡ በሙሉ አቅሙን በልማት እንዲሳተፍ እድል መፍጠሩን ገልጸው አዲስ የተደረገው የቀበሌ አደረጀት ሰላምና ደህንነትን ከማረጋገጥ አንጻር ትልቅ አስተዋጽኦ ማበርከቱን ጠቅሰው በበጀት አመቱ በመሰረት ልማት ዝርጋታ፣ ማህበራዊ ልማት ስራዎች በማጠናከር በፍትህና በገቢ አሰባሰብ ረገድ የተሳካ ስራ ተሰርቷል ብለዋል። የክልሉ መንግስት ለሰላም የከፈተው በር ትልቅ ውጤት ማምጣቱን ገልጸው ባለፉት ወራት በርካታ የቀድሞ ታጣቂዎች ወደ ሰላም መጥተው የተሃድሶ ስልጠና መውሰዳቸውን ገልጸው የግጭት አፈታት ሂደቱ በመንግስት በህዝብ ተከታታይ ጥረት ነባሩን የኦሮሞ ገዳ ስርዓት ማዕከል ባደረገ መልክ ሲከናወን መቆየቱን ተናግረዋል። የቀድሞ ታጣቂዎች የታድሶ ስልጠና ከወሰዱ በኋላ የስራ ዕድል እንዲመቻችላቸው የተደረገ ሲሆን ከፊሎቹም በመንግስት መዋቅር ውስጥ እንዲሳተፉ መደረጉ ተናግረዋል። ታጣቂዎቹ ወደ ማህበረሰቡ ተቀላቅለው ኑሯቸውን ማሻሻል እንዲችሉ የመንግስት ልማት ውጥኖች እንዲያግዙ እየተደረገ መሆኑን አክለው፣ በክልሉ አዲስ መልክ በተዘረጉ የቀበሌ መዋቅሮች ህዝብ ተደራጁ ለአካባቢው ሰላምና ደህንነት ዘብ እንዲቆም ምቹ ሁኔታ መፍጠሩን ገልጠዋል። በተወሰዱት ህግ ማስከበር እርምጃዎች ሰሜን ሸዋ፣ ምስራቅ ሸዋ፣ ምዕራብ ሸዋ እንዲሁም በምስራቅና ምዕራብ ወለጋ ዞኖች ሰላም እየተረጋገጠ መምጣቱን ተናግረው የክልሉ መንግስት ለሰላም የከፈተ በር ክፍት መሆኑን አረጋግጠው ህዝቡ ዘላቂ ሰላም ለማስፈን የሚያደርገው ድጋፍ ጥረት እንዲያጠናክር መጠየቃቸውን ይዘው ይዘግበዋል። የድርጅታችንን ገንዘብ ለአራጣ ምናበድር ነውረኛ አልነበረም አይደለምም። በለጠ ሞላ ለዶክተር ደሳለኝ የሰጡት ምላሽ። ቀደም ሲል የቀድሞ የአብን አመራር ዶክተር ደሳለኝ ጫኔ ስለ አብን የሰጡት አስተያየት አቅርበንላቸው ነበር። አሁን ደግሞ ለአብን ሊቀመንበር ረዳት ፕሮፌሰር በለጠ ሞላ ለቀድሞ ትግል አጋራቸው ዶክተር ደሳለኝ ምላሽ ሰጥቷል። ሁሌ ጩኸት ግን የምር አይሰለችም የጤንነትስ ነው ወይ ሲሉ ጀምረዋል። እንደወረደ ይሄው ትላንት አክብሮ ሊቀመንበር ያደረገ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍ የምር ልትጸጸት ልታፍር ነው የሚገባው። በእርግጥ በአንተ ምስኪን ፊት ገጽታ አሳሳጭ አንደበት በት ጀርባ የተደበቀ ማንነት ሌላው ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን። ብዙ ወከባ፣ ፍረጃ፣ እርግማን፣ አፍራሽ ተልእኮ ተቋሙን ለፈተና ሳንበረክክ የሚወደውን ትላንት እርስዎን ጭምር ጨምር ያሰባሰበ ተቋማችን አብረን አስቀጥለን እጅ በትነነው የምንሄድ ታሪክ ዱክማኞች አይደለንም። ይሄ መስኪን ፊት ድምፅ ብዙ አሳፋሪ ነውርና ጋርዶ ዘልቋል። ቢያንስ እኛ የድርጅታችንን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም። አይደለምን ብለዋቸዋል! የዩክሬን ወታደሮች እንቅስቃሴ በሩሲያ ቤልጎርድ ድንበር። የዩክሬን ፕሬዚዳንት ቮሎድሚር ዜለንስኪ ወታደሮች በሩሲያ ቤልጋሪን አካባቢ እንደሚንቀሳቀሱ ለመጀመሪያ ጊዜ በይፋ አምነዋል። ሁለት ወገኖች ከተጀመሩት ጦርነት ወዲህ ዜለንስኪ አንድ ነጥብ 1 ሚሊዮን ህዝብ በሚኖርባት የድንበር ክልል ቤልጎርድ ውስጥ የዩክሬን ወታደሮች መኖራቸውን ለመጀመሪያ ጊዜ ያመኑት በጠላት ግዛት ድንበር አካባቢዎቹ ላይ ንቁ ወታደራዊ እንቅስቃሴ ማካሄድ እንቀጥላለን። የፍጹም ፍትሐዊ ነው። ጦርነቱ ወደመጣበት መመለስ አለበት ብለዋል ዜለንስኪ ሩሲያ ጦር ባለፉት ወደ ዩክሬን ወታደሮች ወደ ቤልግሩድ ክልል ለመዝለቅ ጥቃት መሰንዘራቸውን አስታውቀ የነበረ ሲሆን ዩክሬን በበኩሏ ማስተባበለው ይታወሳል። ዚለንስኪ አላማ የዩክሬንን ሱሚ ና ካርቪክ የድንበር ክልሎች መጠበቅ ነው፣ በተለይም በምስራቅ ዶኔትስክ ክልል ላይ ያለው ጫና ማቅለል ነው ብለዋል። በፈረንጁ 22 በዩክሬን ሩሲያ መካከል የተጀመረው ጦርነት ወዲህ ሞስኮ በአሁን ጊዜ 20 በመቶ የሚሆን የዩክሬን ግዛት ተቆጣጥራ ትገኛለች። የህወሓት ቡድን በግዜያዊ አስተዳደሩ ላይ ያነጣጠረ ጥቃት እየፈጸመ ነው። ጽንፈኛ የህወሓት ቡድን በግዜያዊ አስተዳደሩ አመራሮች ላይ ጥቃት እየፈጸመ ይገኛል። ጽንፈኛ የህወሓት ቡድን በሳምር እና በህንጣሎ ወረዳዎች የሚደረገው የግዜያዊ አስተዳደር አመራሮች ላይ ያነጣጠረ የማፈን እና የግድያ ተግባር ቀጥሎበታል። በዚህ የሳምር ወረዳ ግዜያዊ አስተዳደር አመራር የሆኑ ኃይሌ አድሃኑ በአርሚ 26 አዛዥ ሀጉስ ገብረ እና በአርሚ 44 አዛዥ ሙዋዝ ተስፋዬ ትእዛዝ በ29 07 2013 ዓ.ም ጠዋት በታጣቂዎች ታፍነው መወሰዳቸው ታውቋል። ቻይና ለአሜሪካ ምላሽ ለመስጠት ለማስተት የጣለችው 35 ታሪፍ ካላነሳች ባለፈው ሳምንት ከጣሉት ተጨማሪ 50 ፐርሰንት ታሪፍ የሚጥሉት ዶናልድ ትራምፕ ዛሬ ማስፈራሪያ ያላቁ። የትራምፕ ታሪፍ ከተጣለ ወዲህ ዓለም ገበያ ለሶስተኛ ተከታይ ቀን ወደቀ ብሏል። እስካሁን ድረስ ትራምፕ ወደ ስልጣን ላይ ከወጡ ወዲህ 54 ፐርሰንት ታሪፍ በቻይና ምርቶች ላይ የጣሉ ሲሆን ቤጂንግ እስከ ነገ ማክሰኞ ድረስ የታሪፍ እቅዷን ካልቆረጠች 50% ተጨማሪ ታሪፍ በቻይና ምርቶች ላይ ለመጣል መዘገጀታቸውን ገልጠዋል። በዚህም ምክንያት ከቻይና ምርቶች የሚያስገቡት የአሜሪካ ኩባንያዎች 104% ቀረጥ ሊጣልባቸው ይችላል ማለት ነው። ትራምፕ ዛሬ በሰጡት መግለጫ ቻይና ብቻ ሳይሆን ሌሎች ሀገራትን አስጠንቅቀዋል። ባለፉት ሳምንት በጣሉ ታሪፍ ላይ በተቃራኒ ሀገራት ዩናይትድ ስቴትስ ላይ ተጨማሪ ታሪፍ በመጣል አጸፋውን ለመመለስ ለሚሞክር ማንኛውም ሀገር ላይ ወዲያውኑ አዲስ ከፍተኛ ታሪፍ ጨምሬ እጥላለሁ ብለዋል። ቤጂንግ ቻይና መጫን ወይም ማስፈራራት ትክክለኛ የግንኙነት መንገድ አይደለም ስትል ምላሽ ሰጥታለች። ቻይና ኤምባሲ ቃል አቀባይ ሊዩ ፒንግዮ በሰጡት መግለጫ አሜሪካ በታሪፍ ስም የምትካሄደው እንቅስቃሴ የራስ ወዳድነት ጥቅሟን ከሌሎች ሀገር ህጋዊ ጥቅም በማስቀደም ከአለም አቀፍ ህግጋት ይልቅ ቅድሚያ ለአሜሪካ የሚለው የሚያስቀድም ነው ብለዋል። በዩናይትድ ስቴትስ እና በቻይና መካከል እየጨመረ ባለው ውጥረት አለም አቀፋዊ የንግድ ጦርነት እንዳይፈጠር ስጋት ፈጥሯል። ታሪፍ ምርታቸውን ወደ አሜሪካ በብዛት የሚልኩ ቻይናውያን አምራሽ ኩባንያዎች ከባድ ጉዳት ያስከትላል። በገዛ ቤታቸው በር ላይ መኪናቸው ውስጥ የተገደሉት አቶ ዳኜ ግርማ ባልደረቦቻቸው እስከሬናቸው እስካሁን ከሆስፒታል አልወጣም። በደቡብ አፍሪካ ፒተር ሚልስበርግ ከተማ ነዋሪ በሀገሪቱ ኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የሆኑት አቶ ዳኜ ግርማ በትላንትናው እለት መኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ እስካሁን ማነታቸው ባልታወቁ ሰዎች መገደላቸውን የስራ ባልደረባቸው ተናግረዋል። አቶ ዳኜ በደቡብ አፍሪካ ላይ የኖሩ ኢትዮጵያውያን በሙሉ መካሪ አባት፣ አታራቂ ሽማግሌ ነበሩ ሲሉ ተናግረዋል። ሀሳባቸውን ያጋሩት አንድ የስራ ባልደረባቸው በስራ ላይ ውለው ወደ ቤታቸው እየገቡ በነበሩበት ወቅት የግቢያቸው በር ላይ ከመኪናቸው ሳይወርዱ ጥቃት እንደተፈጸመባቸው ገልጸዋል። በኢትዮጵያን አንድነት እንዲሁም በሰው ሀገር በመጠጋገዝ ሰርቶ ስለመለወጥ ዘውተት ሲሰሩ የኖሩ ኢትዮጵያ አባት ነበሩ ያሉት በቅርበት የሚያውቋቸው አንዲት የደቡብ አፍሪካ ነዋሪ፣ ግፈኞች እኚህ ጀግና አባት ነጠቁን ሲሉ ተናግረዋል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ማህበረሰብ ሰብሳቢ ሆኑት አቶ ዮሐንስ ሀቢቢ እንደተናገሩት አቶ ዳኘ ግርማ ፈጣን ከ18 ዓመት በፊት ከፈረንጆች ሁለት ሺህ ሰባት ጀምሮ ኢትዮጵያን አንድነት አብሮነት ሲታገሉ እንደሚያውቋቸው በተገደሉበት ዕለት ይህንን የማስታረቅ በጎ ተግባር አከናውነው ወደ ቤታቸው ሲመለሱ እንደነበር ገልጸዋል። ከኢትዮጵያ ኤምባሲ እና ከሀገሪቱ ፖሊስ ጋር በመሆን ጉዳያቸውን ለመከታተል ለማስያስ በጋራ የተሰራ መሆኑን አስረድተዋል። ማክሰኞ እሳቸው በሚኖሩበት ፒተር ሚተርስበርግ ከተማ የአስክሬን ሽኘት ስርዓት እንደሚደረግላቸውእና ና በማግስቱ ጆሃንስበርግ ትልቅ ሽኘት ፕሮግራም ለማድረግ እንደተሳሰበ አቶ ዮሐንስ ተናግረዋል። የጥላቻ ንግግር የኢትዮጵያ ሴቶች ከማህበራዊ ተሳትፎ እየገደበ መሆኑን አንድ ጥናት አመላከተ። የኢትዮጵያ ውስጥ የሴቶች ልጃገረዶች ከማህበራዊ ኑሮ እየተገለሉ ና የማህበራዊ ትስስር ድረገጽ ላይ በተደጋጋሚ መገፋትና ማጥላላት እየደረሰባቸው መሆኑን በሴንት ፎርም ኢንፎርሜሽን ሬዚሊየንስ የተሰራ ጥናት ግኝት ያሳያል። የጥናት ድርጅቱ የኢትዮጵያ ቦስ በፌስቡክ በኤክስ እና ቴሌግራም ዩቲውብ ቲክቶክ ላይ የሚፈጸሙ ጾታ መሰረት ያደረገ ነው። ግኝቶቹ እንደሚያሳዩት በማህበራዊ የተሰድ ድረገጾች ላይ የሚደረጉ የጥላቻ ንግግሮች የሰዎችን የመናገር የመምራት እና በዲጂታል ዓለም ያላቸውን ደህንነት እየገደበ እንዳለም እና በዚህ ምክንያት ኢትዮጵያ ሴቶች ወደ ዳር እየተገፉ መሆኑን ነው። የሲአይአር በሴቶች ማንነት ክብር ላይ የተስፋፋ ጥቃቶች የሴቶችን የበታችነት የሚጠቅሙ መልእክቶችና ክብረ ነክ ከሚሆኑ የጅምላ አመለካከት መኖራቸውን ተመልክቻለሁ ያለ ሲሆን፣ የተለመደ አኗኗር ዘይቤ የሚቃወሙ ሴቶች በአመራር ሚና ወይም በሴቶች ሪፖርት ውስጥ ያሉ ሴቶች በወሲባዊ መልከታ እንዲታዩ ዝቅተኛ ግምት እንዲሰጣቸው ሆኖ መገለልና መኮነንም ደርሶባቸዋል ብለዋል። ጥናቱ በተጨማሪ በተደራራቢ ጥቃቶች ላይ ያለው ዘርፍ ብዙ አዝማሚያው በማሳየት ሴቶችና ልጃገረዶች ላይ የሚደርሰው ጥቃት በፆታ ብቻ አለመሆኑን አሳይቷል። ፖለቲካዊ ሁነቶች እና ውስጣዊ ግጭቶች በብሔር ተኮር ፆታ የጥላቻ ንግግሮች ይፋፋማሉ በተመሳሳይ ሃይማኖታዊ ተጽዕኖ አብዛኞቹ ሴቶች ለማጣጣልና ለማጠልሸት የሚውል ንግግሮች ሆነው ተገኝተዋል። ጥናቱ የስርዓት ፆታ ሚናዎች የወንዶችም ንቁ የኢንተርኔት ላይ ተሳትፎ እንቅስቃሴ እንደሚገደቡ አሳይቷል። የማህበራዊ ሚዲያዎች ላይ ያሉ ሴቶችና ወንዶች የሚጋፈጡት ጥቃቶች በአይነት የተለያዩ ናቸው። ሴቶች ይናቃሉ፣ ይገለላሉ፣ መሳለቂያም ይሆናሉ። በአንጻር ወንዶች ደካማ በመባል ወንድ ባለመሆን ወይም ዘይጾታ ተኩልነት በመደገፍ ይጠቃሉ። በተለይም ተመራማሪዎች እንደደረሱበት ወንዶች በሌሎች ወንዶች እና ሴቶች ለመስደብ ሴቶች የሰውነት አካል እንደመሳሪያ ይጠቀማሉ። በዚህም ሴቶች በይበልጥ ይገላሉ። በዚህም የተነሳ ሴቶች ግንባር ቀደም የጾታ ጥቃት ሰለባ ከመሆናቸውን ባሻገር የጥቃቱ ኢላማ መሳሪያ ተምሳሌ ተደርገዋል። በአጠቃላይ በአጠቃላይ የዩቲዩብ ላይ የፖለቲካ ይዘት ያላቸው የጥላቻ ንግግር በበለጠ ሲታዩ ጉሉ ጥላቻ ንግግሮች የሴቶች እንዲቀነሱ የሚቆጥሩ ንግግሮች በቲክቶክ ላይ እንደሚታዩ ሲአር ተመልክቷል። ትናንት አመሻሹን የትግራይ ክልል ግዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ከስልጣን ተነሱ። የፌዴራል መንግስት የትግራይ ክልል ደም አፋሳሽ ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላ ላሉ ባለፉት ሁለት ዓመታት የትግራይ ክልል ግዜያዊ አስተዳደር ፕሬዚዳንት ሆነው የመሩት አቶ ጌታቸው ረዳ ከህል ኃላፊነት ስፍራ እንዲነሱ ተደርጓል። የትግራይ ክልል ጊዜያዊ አስተዳደሩ የስልጣን ዘመኑ ባያበቃም አቶ ጌታቸው ረዳ ግን ከስልጠናቸው እንዲያስረክቡ መገደላቸው ታውቋል። ለጌታቸው ረዳ መሰናበት በፓርቲያቸው ህወሓት ውስጥ የተፈጠረው መከፋፈል ና የቀጠለ የስልጣን ሽኩቻ እንደሆነ ምክንያት እየተነሳ ይገኛል። ፕሬዚዳንት ጌታቸው በመሩባቸው ጊዜ የተገኘውን የሰላም መስጠብቀው በማቆየት የምስጋና መልእክታቸውን በማህበር የሚዲያቸው ገጻቸው በኩል ያስቀመጡ ጠቅላይ ሚኒስትር አብይ አህመድ ለወደፊት ተቀራርበን መስራታቸውን እንደሚቀጥል አረጋግጧል። መልእክታቸውንም በትግርኛ ጽፈው አስቀምጠዋል። ሰብስክራይብ፣ ሼር ላይ ኮመንት በማድረግ ትብብራችሁ አይለየን። እናመሰግናለን።